ከአክሱም ሙስሊሞች የድረሱልኝ ጥሪ። ይሄን ቪዲዮ ሁላችሁም ሼር ሼር፣ ላይክ አድርጉ ለብዙዎች እንዲዳረስ እና ያለውን ነገር እንዲያውቁ ስንል በትህትና እንጠይቃለን። በተለይ በቃ ሰባዊነት የሚሰማችሁ ሰው ሌላ እምነት ተከታይም ብትሆኑ ራሱ ሰው ልጅ እንዴት በገዛ ሀገሩ እምነቱ አረ የሙስሊሞች አለ ዋኢስላማ ናም ዋኢስላማ ይህ ጥሪ ቀደምት የሙስሊም አባቶች የእስልምና ጠበቆች እስልምና ላይ ጥቃት ደርሷል ብለው ሲያስቡ የተነሱልን ጥሪ ነው እስልምና ላይ ጥቃት እየደረሰ ነው ሁላችን ተረባርበን ይንሳት እምነት የግል ነው ሀገር የጋራ ነው አሰላሙ አሌይኩም ወረሀመቱላሂ ወበረካቱ እንደውም ክርስቲያን ወገኖቼ ኢትዮጵያዊነት እምነታችሁ የምትወዱ ሰብአዊነት የሚሰማችሁ ይሄን ቪዲዮ ሼር ሼር አድርጉልኝ ማለት ነው። ለምን የራሱን እምነት የሚወድ ሰው የሰውን እምነት አይነካም። ሙስሊሞችን በአላህ አስምዣቸዋለሁ ይህን ቪዲዮ ሼር ሼር እንድታደረጉልኝና ሁሉም ሙስሊሞች ጋር እንዲደርስ ለአክሱም ሙስሊሞች እንድረስላቸው ጥሪያቸውን ሁላችንም በቻልነው ቋንቋ በሁሉም ቋንቋ የዓለም ሙስሊሞች እንዲሰሙ እንድታደርጉ ስል በአክብሮ ተጠይቃችኋለሁ። እንዴት እንዴ በሀያኛው ክፍለ ዘመን ሰው ልጅ በዚህ ዘመን አሁን ከብት እንኳን እያመለክ አይደለም። ምን አገባው? የፈለገውን እምነት ቢከተል ሰው ምን አገባው? ሰው እንዴት እጃብ ልልበሳለሁ፣ እጃብ አትለብስ። ገላይን ልሸፍን ባለች፣ ገላሽን አስሸፍኝም እንዴ እኔ የፈለግኩትን ነገር ብለብስ። ኢትዮጵያ እኮ የእናንተ ብቻ አይደለችም፣ የሁሉም ነው። ኢትዮጵያ ምን አይነት የአክሱም ሙስሊሞች የድምፅ ሁኑን እና የድረስሉኝ ተማጽኖ። ይህ ከአክሱም ሙስሊሞች በቀጥታም ሆነ በውስጥ መስመር በአውዲዮም የደረሰን ደውለንም ያጣረነው መረጃ ነው። መልእክቱን እንዳለ አስቀምጠነዋል። ውድ የሀገራችን ሙስሊሞችና ሀገርና ሕዝብን ወዳድ ኢትዮጵያውን በአሁን ሰዓት በአክሱም ሙስሊሞች ላይ እየደረሰ ያለው መራር መረን የለቀቀ ማስፈራሪያና ዛቻ በአጭሩ እንገልጽላችኋለን። ይህም መልእክት በሀገራችን የተለያየ ቋንቋዎች ተተርግሞ ለሁሉም እንዲደርስ እንማጸናለን። ነገሩ ነገ ነገ አስከፊ ነገር ተከስቶ ጸጸት ውስጥ ከመግባታችን በፊት ሁሉም ሙስሊሞችና ኢትዮጵያን ጉዳዩን እንዲያውቁ እንፈልጋለን። ጉዳዩ የጀመረው በሂጃብ ዙሪያ ነው። አክሱም ውስጥ በርካታ ስብሰባዎች ነው ሲደረግ የከረመው ስብሰባዎች በዋነኝነት ሲደረግ ሲያደርጉ የነበሩት አንደኛ የአክሱም ከንቲባ ጽሕፈት ቤት፣ ሁለተኛ የአክሱም ደህንነት ጽሕፈት ቤት፣ ሶስተኛ የአክሱም ማዕከላዊ ዞን ጽሕፈት ቤት ናቸው። በእነዚህ ስብሰባዎች ላይ የቤተ ክርስቲያን ሰዎች ታዛቢና ታዛቢነን በሚሉ በሚሉት ተገኝተዋል። በስብሰባዎቹም ለሙስሊሞች የተላለፈ መልእክቶች አንደኛ መሬት የሰጠናችሁ ልትኖሩበት እንጂ መስጂድ ሰርታችሁ ልሰግዱበት አይደለም። ሁለተኛ አዛን የሚባል ነገር መስማት አንፈልግም እንዳትሙ እንዳትሞክሩት ሶስተኛ ከዚህ ሀገር ማለትም ከአክሱም ለቃችሁ ውጡልን ብትፈልጉ ወደ ሰውዲ አረቢያ ብትፈልጉ ወደ ሸሬ መሄድ ትችላላችሁ እናም ሀገሩን ለቃችሁ ውጡልን አራተኛ ሂጃብ የሚባል ነገር የማይታሰብና እንዳታስቡት አምስተኛ ይህን የማትከተሉ ከሆነ አክሱም ጽዮን ከህግ በላይ እንጂ ከህግ በታች አይደለችም የራሷ የሆነ ህግና ደንብ ያላት መሆኗ ልታውቁ ይገባል ነው የተባል ነው ራሱ የክልሉ ከፍተኛ አመራር አጽናዊ አጽናዊ ሰጥቶ ሲናገር ሀያ ሁለት ወረዳዎች የሚተዳደሩበት በእኔ ትእዛዝ ሲሆን አክሱም ግን ከእኔ ትእዛዝ አስተዳደር ውጪ ነች፣ የምትተዳደረው በራሷ ህግ ነው ሲል ተደምጠዋል። እንዲሁም ከቀረቡብን አንደኛ ዛቻዎች መሃል በ1984 እንደደረሰው አይነት ጭፍጨፋዎች ሳይደርስባችሁ ለቃችሁ ሂዱልን የሚል የሚሉም ይገኙበታል። ክልሉንም እኩል በፖለቲካ ማስተዳደር የሚጠበቅባቸው የክልሉ የፖለቲካ አመራሮች በዚህች ሂደት ውስጥ ህዋት ለአባ ሰላማዊ ቤተ ክህነት አስተዳደር አሳቡና ፍላጎት ያላቸውን ወገኝተኝነት ሲያነሱ በግልጽ ተሰምተዋል። ውድ ሙስሊሞች፣ ውድ ኢትዮጵያን በሐምሌ በአምሌ 07 1984 ሰማይ ምሰሶ የሌላት እስላማዊ ሀገር የለም በሚል መሪ ቃል ትልቅ ጭፍጨፋ ሙስሊም ላይ መካሄዱን መዘንጋት የለብንም። አሁንም በዛቻቸው የተነሳ ይሄን ዘግናኝ ወቅት ነው ዳግም ይሄን የ1984 አይነት ዛቻ እንግዲህ እንገላለን በግልጽ ተጀምሯል። እንገላለን በግልጽ ተጀምሯል። ስለዚህ አደራ ይህን መልእክት የትኛውም የሀገራችን ጫፍ ላይ ሙስሊሞች ለሀገርና ህዝቧ ወዳድ ህዝብ ወዳድ ኢትዮጵያን ሁሉ በራሷ ቋንቋ እየተረጎመች እንዲያውቁ አድርጉልን። ይህ ክፉ ድርጊት አይፈጸሙበትም ብለን መዘናጋት አደጋው ከፋ ያለ ነው። በተለይ አሁን በትግራይ ውስጥ ባለው የፖለቲካና የጸጥታ አለመረጋጋት ሰበብን አድርጎ ለጥቃት ተጋላጭ እንዳያደርጉ ከፍተኛ ስጋት ስላደረብን፣ ይህም መልእክት ለመላው ሙስሊምና ለኢትዮጵያን ይድረስልን ዘንድ ትብብራችሁን እንጠይቃለን። አሳዛኝ ዜና የአክሱም ሙስሊም የድርስልኝ ጥሪ የአክሱም ከተማ ሙስሊሞች ከተማዎች ለቃችሁ ውጡልን በመባላቸውን የከተማ ነዋሪዎች ተናግረዋል የአዛን ድምፅ መስማት አንፈልግም ሂጃብ መልበስ ክልክል ነው ከፈለጋችሁ ወደ ሸሬ ወይም ወደ ሰውዲ አረቢያ ሂዱልን በማለት የከተማውን እና የዞኑን አመራር ማስፈራራቱን ቀጥሏል ሲል ተናግረዋል አክሱም ጽዮን ከህግ በላይ ናት የራሷ ህግ አላት ስለዚህ የምንላችሁን ተግባራዊ ማድረግ አለባችሁ ከዚህ ውጭ የምጠብቃችሁ ታውቃላችሁ በማለት ማስፈራሪያ እና ዛቻ እየደረሰባቸው መሆኑን የከተማ ነዋሪዎች የደረሱልኝ ጥርሊ አስተላልፈዋል። ይህን መረጃ እስኪ ለሚከተለው አካል እንዲደርስ ሼር አድርጉ ለሚከተለው ሰውም ሁሉ አዛን የሚባል ነገር መስማት አንፈልግም። ከዚህ ሀገር ማለትም ከአክሱም ለቃችሁ ውጡልን፤ ብትፈልጉ ወደ ሳውዲ አረቢያ ብትፈልጉ ወደ ሽሬ መሄድ ትችላላችሁ። እናም ሀገሩን ለቃችሁ ውጡ። እጃ በሚባል ነገር የማይቻል ነውና እንዳታስቡት። ይህን የማትከተሉ ከሆነ አክሱም ጽዮን ከሕግ በላይ እንጂ ከሕግ በታች አይደለችም፤ የራሳ የሆነ ሕግና ደንብም ያላት መሆኗን ልታውቁ ይገባል መባላቸው ተገልጿል። በተጨማሪም በ1984 እንደደረሰው አይነት ጭፍጨፋ ሳይደረስባችሁ ለቃችሁ ሂዱልን የሚል መልእክትም እንደሚገኝበት ነዋሪው ገልጸዋል። በዚህ ሳቢያ የሚመለከተው አካል ፈጥነው እንዲደርስልን ተማጽኖ ቀርበዋል። ይሄ እኮ ባህ አንደኛው ክፍለ ዘመን ድንቁርና ነው። በነገራችሁ ላይ ማለት ነው ድንቁርና። መጀመሪያ በሂጃብ መጡ ሂጃብ እኔ በገላይ የፈለግኩትን ነገር ባረግሳ መፍትሄ ነው። ሀገር የጋራ ነው፣ ሃይማኖት ደግሞ የግል ነው አይደል የሚባለው? ሁሉም ሰው የፈለገውን ማምለክ መብት አለው። ያች ምድር ደግሞ ለእነሱ ብቻ የተሰጣቸው ማለት ነው ገባቸው አይደል? እኔ እኳ አንዳንድ ጊዜ አሁን ላይ ሴቷም ትሆን ይሄ ጡት ማሻዣ ፓንት ምናምን እንደዚህ ስቲክ እንትን የመሰለ ልብስ ለብስ አደለም? ስንት ወንዱን እያሳሳተች ልጅ የሚደፈረው ምን የሚባለው ምናምን ምናምን እንደዛ ሰውነቷ እንገላልጣ አይደል? ተደፈርኩኝ ትላለች ሴቷ። ደግሞ ሙስሊም እህቶቻችን ደግሞ ሂጃብ ለብሶ አይ ሰውነቴን ገላይን ለአደባባይ መሸጫ አላደርግም ስትል አይ ግዴታ አደባባይ ማንም ገላሽን ማንም እንደ ውሃ ቀጂና ምላሽ ማንም እንዲያሽ ነው የምንፈልገው። በራሷ ገላ እናንተ ማነው ተማኝነ ተማኝና ወሳኝ ያደረጋችሁ? ይሄም መረጃ ሙስሊም ሆናችሁ ሙስሊም ያልሆናችሁ ራሱ ማለት ነው። ማለት የሰውን ፍላጎት የምትደግፉ ከሆነ እኔ አሁን በውጭ ሀገር በተለይ የምትኖሩ ሰዎች አላለም እናንተ እዚህ አጠገባችሁ ሰው እየሄደ ቢሞት ራሱ የሚያነሳችሁ ሰው የለም። ሁሉም በየራሱ ነው እንትን ምንድን ነው በየራሱ ፊና ነው እንትን ብሎ ያለው ሁሉም በቃ፣ እዚህ ጋር እናንተ የፈለጋችሁትን ነገር አድርጉ፣ የፈለጋችሁትን አይዲዮን ኬር አያገባችሁም። እነዚህም እንደዛ መሆን ያለባቸው ማን ነው? ለእነሱ ሀገሪቱን አክሱም የነሱ የክርስቲያን ብቻ ነው ወይስ የሌላ እምነት ብቻ ነው ብሎ የሰጣቸው ማን ነው? እንዲህ ሀስቢ አላ ወይነመል ወኪል። ደግሞ ጭራሽ እንጨፈጭፋለን፣ ጭራሽ እንደዚህ እናደርጋለን፣ ዛቻ እና ሙስሊም መሆናችሁ መዘናጋት የለባችሁም ዓለም ይሄን ጉድ እንዲያውቅ ነው የምንፈልገው። ይሄን ቪዲዮ ሁላችሁም ሼር ሼር አድርጉ፣ በሁሉም ቋንቋ ተርጉማችሁ፣ ይሄ ቪዲዮ መሰራት አለበት። ስሩ ነው የምላችሁ። በተረፈው አላ ሀስቢ አላ ምል ወኪል። ብቻ ሰው እንዴት በሰለጠነ ዘመን ደንቆሮ ይሆናል? ወላሂ፣ እኔ እንኳን አላህ ስብሀነ ወተዓላ ምድርና ሰማይን የዘረጋ ጌታ አለ ብሎ የሚያመልክ ሰው አይደለም። በከብት የሆነ ግውስ ነገር ቁጭ አድርጎ የሚያመልከው ሰው አለ አይደል፣ እንዴ ሰው የፈለገውን ቢለብስ የፈለገውን እምነት ቢከተል መብት ነው። መስገድ አትችሉም፣ አዛን ማውጣት አትችሉም። ሌሽ ሌሽ? እኔ ኢትዮጵያ ሆኜ ተፈጥሬ እዛ ሀገር የዛ ሀገር ነዋሪ ሆኜ ለምንድን ነው የምከለከለው? የፈለግኩትን የፈለግኩትን እምነት የመካሄድ የመስበክም የማምለክም መብት አለኝ በሀገሬ። የሰውዲ አረቢያ እምነት ነው ሰውዲ አረቢያ፣ እናንተ ናችሁ። ከሰውዲ አረቢያ ወደ ኢትዮጵያ እንትን ያላችሁ የሰውዲ አረቢያ እምነት ነው እናንተ። እስኬት ነው ያመጣችሁ ኦርቶዶክስን። እንደዛ ከሆነ በቃ እናንተም ወደ እንትን ግቡ ወደ ምንድን ነው የሚባለው ወደ ምንድን ነው የሚባለው ስታፍርላ ላዚ ወይ መቼስ ኢትዮጵያ ውስጥ አደለም መጀመሪያ ኦርቶዶክስ እምነት እንትን ያለው አደለም የተፈጠረው አደለም እና እዛ በቃ እናንተም ወደ ግብፅ ግቡ ማለት ነው ምድረ ፋራ ሁላ እንዶ ይገርማል እኮ እንዶ ይገርማል እንዶ ትታችሁልም የትኛው እምነት ነው እስኪ መባላትን ስበኩ የሚለው ቀኝን ሲሰጥ ግራን ሲጥ አደለም የሚባለው የትኛው እምነት ነው በቃ ሰውን እንደዚህ አዛ አድርግ ሰውን እንዲበድል የሚባል የሚለው እናንተ እምነታችሁ የምትወዱ ከሆነ